እና እኔ ደብቄለታለሁ እውነት ለመናገር ግን እሷ የሷ መምጣት እኔ በጣም ነው ግራ ያጋባኝ። እርግጠኛ ነሽ? ነገር አይደለም ማለት። ደብቄለታለሁ እውነት ለመናገር ግን እንዳትሰማው ነው። አሁ ግን ገበና ቢሆንም ያለውን ነገር ለልጅቷ ያለውን ነገር ለማስረዳት የሚሆነው ነገር እንዲሆን እንድታግዥን ነው የምንፈልገው። ደግሞ እርግጠኛ ከሆንሽ ካሜራም ፊት ማውራቱ ምንም በቃ ምንም ጥፋት ከሌለበት ወንድምሽ ጥሩ ነገር ጥሩ ልጅ ነው የምትይ ከሆነ በቃ በግልጽ ያለውን ነገር መናገር ነው ለዩቲዩብ ቤተሰቦች። በቅርቡ ልትመጣ ነው ልጅቷ በቅርቡ ከመጣች ነው ልትመጣ ማለት እዚህ ልትመጣ አንታ ነው። ስለዚህ መጣ ያለውን ነገር ማስተካከል ትፈልጋለች። የጋራ የጋራ ጥሪት እናፍራ ብሎ ያላትን ነገር በጠቅላላ እሱ ላይ ኢንቨስት አድርጋለች። ይቺ ልጅ አሁን ምንም ነገር የላትም። እኔ እንግዲህ ምንም ማድረግ እችላለሁ። ስለዚህ ቢያንስ ቢያንስ ይኸውልሽ ያለው ነገር ያለውን ነገር በግልጽ ያለውን ነገር በግልጽ ለና ይህ አስረድተሽ ናይን የምናገኘው ከሆነ ልጅቷንም አግኝተን አገናኝተናቸው ቢያንስ የሷንም ሀቅ የሚወጣበትን እሱም ሀቅ ካለው ሀቁ የሚወጣበትን። እኔምና ናሂ እንደዚህ ነገር ያደርጋል የሚል ምንም አይነት አመለካከት የለኝም። ለምን የልጅ አባት ነው፣ ቁም ነገረኛ ነው፣ ያለውን ነገር በአግባቡ የሚይዝ ልጅ አድርግ ነበር ማስበው ነው። ከዚህ መጥፋቱ ምን ይሉታል? እሺ መጥፋቱ፣ ስልክ አለማንሳቱ ምናምን እኛም እንድንጠራጠርና እዚህ ሚዲያ ላይ መተን እንድንወራ ነው ያደረገ። እኔ ማለት እሱ ወንድሜ ነው፣ ለእሱ ደግሞ ለመከላከል ብዬ ነው ባይዘው ቤዝም ያልኩት። ሁሉን ነገር ማለት ነው፣ አላደረገም አላልኩም፣ አድርጓል። ግን ያው አንዳንዴ ደግሞ የምደብቁት ነገር ይኖራል እና እኔ ደብቄለታለሁ፣ እውነት ለመናገር ግን እሷ የእሷ መምጣት እኔ በጣም ነው ግራ ያጋባኝ። እርግጠኛ ነሽ አይደል? የላክሽን ይልሽ፣ ስክሪንሾት፣ ድምፁ ሁሉ ነገር አይደለ፣ ትክክል ነን አይደለ? አዎ። ማለት ደብቄለታለሁ፣ እውነት ለመናገር ግን በቃ። እኔ እውነት ይሄን ቪዲዮ ግን እንዳትለቁት፣ አደራችሁ። ለምን ይሄን እንዲለቀቅ አልፈልግም፣ እንደ እኛ ቤተሰቦቻችንም አንድ ወር ቆይ። እሱን ነገር እንዴት ነው ማረግ የምንችል? በእናታችሁ እንዳትመጣ አድርጓት። እኔ እሱን ነው መለመናችሁ፣ እንዳትመጣ አድርጓት። ማረጋን ይችላል። ኦልሬዲ ቆርጣለች ትኬት ምን ማለት ነው ኦልሬዲ ቆርጣለች ትኬት መምጣት አይቀርም በቃ ይሄ ምንም እንትን ያለለት ነገር ነው ሊስቶም ያሰብሽ እንትራት ቅርጭ ቅሪብ ብታያት ትኬት ቆርጣ እንደሆነ ነው ግን እኮ ማለት እሷም ልክ ልትሆን ትችላለች ግን እሱ ጋር ያለውን ነገር ማጣራት አለብን አለብንኛ አጣርተን ነፃ ከሆነ ነፃ ነው ናካሎና አቋም መውጣት አለበት። መጀመሪያ አጣርተን ጨርሰው። እኔ እኮ በእዚሁ ነገር ብዙ እህቶቻችንም አሁን እዚህ ጋር የሚመለከቱን በጠቅላላ ቤተሰቦቻችን፣ ወንድሜ ነው እኮ ይሄ ልጅ፣ የምታወሩት ልጅ ወንድሜ እኮ ነው። ምንድን ነው የምታስቡት እናንተ ለወንድሜ ለወንድምሽ ብጭ እቺ ሴትስ ዘጠኝ ዓመት ሙሉ የለፋችበት እሷ ሳታሳዝንሽም እንደ ሴት እንደ ሴት ልጅ ማሰብ ትመጣለች። ሄደን አብረን እንቀበላት። በስልክም ልናገናኘሽ ሞከረ። እምቢ ብላ አይደለም የምትመጣበትን ቀን ልክ ቴክስት ነው ሙሉ ጉዳዩ። እኮ አይነሳ። አንድ ወር ሙሉ አንድ ወር ሙሉ በውስጥ ይሄ ነገር ስንደውል አታነሽም። አንድ ወር ሙሉ የለሽም፣ ናሂም የለም። ታዲያ ምናልባት ተሳስቶ ሰይጣን አሳስቶት ሊሆን ይችላል። ቢሆን አሁን በእኛም፣ አሁን ጓደኛችን ነው እንደ ወንድም የምናየው ጓደኛችን ነው። በዩቲዩብ እናቀዋለን የተባረከ ትዳር ያለው ልጅ ነው። እውነትም ካለው እቺ ልጅ ሌላ ሌላ ቦታ ጋር ሄዳ ልጁን ስሙን አጥፍታ ቤተሰቡን ከመጥበትን አንቺው ባለሽበት፣ አንቺው ባለሽበት ነገሩን እንፍታን ያለ ተዳሩን ይበተን፣ እኔ አልፈታም አላልኩም እኮ። አሁንም ግን እናንተ ቀድሞ ካሜራ ማዘጋጀት አልገባኝም ነው። እኔ እዚህ ጋር ጥያቄው፣ ካሜራ ምን ላንቺ አዲስ ነው እንዴ? አረ ከባድ ነገር እኮ። ቀላል ሚዲያ ለሚወጣ ነገር አይደለም እኮ ይሄ ነገር። ሌላ ሰው እኛ እንፍታው ነው ነገሩን፣ እንጂ ስሙን አጥፍተን እንተውም እኮ በቃ። ፕሩፍ አድርገን ያለው ነገር እንመልስ። አብሮ አደጋችን እናት ባትሆንም እህታችን ናት። በቃ ከሆነ በውስጥ ጨርሰን ለህዝቡ ይፋ እናደርጋለን። ለመጨረስ ነበር ነው ነገር ነገር ልጅቷ በዚህ መሆን በዛ ነገሩን ወደ ሚዲያ ይዘው መምጣቱ አይቀርም። ለምን እኛ ፎቶውን ስናይ ገና ይሄ ልጅ ዩቲዩበር አይደል ስንላት እኔ ሌላ ስራ እንደሚሰራ ነው ማቋ አይደል ልጅ አንገቷ ስራ ነበረች ልጅ ናት። ይሄ ደግሞ የሶሻል ሚዲያ የሶሻል ሚዲያ ላይ የሚሰራ ልጅ መሆኑን አላወቀችም። እሷ ይሄንን በምንላት ሰዓት ሌላ ዩቲዩበር ጋር ሄዳለው፣ ሌላ እንደዚህ ሀቄን የሚያወጣልኝ ሰው ጋር ሄዳለው እያለች ነው ይቺ ልጅ። እኛው ራሳችን ሸፈነንለት። አንቺ ሂቱ ሸፍነሽ፣ እኛ ጓደኞቹ፣ እኛ የምናውቀው እንዲ በአይን ብዙም ቅርርብ ባይኖረንም በአይን በምንተዋወቀው ሰዎች ብንፈታው ነገሩን አይሻልም ወይ እስቲ? አንቺ ስታስቢ። ልክ ናችሁ እኮ እኔ አላጠፋሁም። በእርግጥ ልክ ነው፣ በደንብ ነው ያጠፋው። እኔ እኮ አምኛለሁ፣ ይሄን ነገር አምኛለሁ እንዳጠፋ ግን ምን ላድርግ? እሺ እኔ ወንድሜ ነው ገበናውን መሸፈን አለብኝ፣ አይደለ እንዴ? ስለዚህ ልጅቷ አይምሯ እንዳይነካ እህቷ መሆንሽን ነግረሽ ኤርፖርት ሄደሽ ትቀበያታለሽ። ልትመጣ ነው ልትመጣ ነው፣ በቃ ምንም እጇ ላይ የለም፣ ምንም ነገር እጇ ላይ የለም። የትራንስፖርት ብቻ ነው፣ እሱንም ለቃቅ መን ባለትዳር ተሆኖ መሃሩጉ ደግሞ በጣም ከባድ ነገር ነው። ስለዚህ እዚሁ ሸፈነንለት ያለውን ነገር አስረድተ ነው ያለውን ነገር እሷንም አስረድተን ነገሩ እንፍታው። በቃታስ እኔ ምንድን ነው ማደርገው? ማለት እሱ ባለ ትዳር ነው አይደል? የልጅ አባት ነው። ለትዳሩን ጥሩ አይደለም፣ ይሄ ነገር ጥሩ አይደለም። ይሄ ነገር፣ ይሄን ነገር ካደረገ ይወጣዋል። ይወጣዋል ሳያደርገው ከቀረ። ትዳር እኮ ቀላል ነገር አይደለም። እዚህ ጋር ከባድ ነገር እኮ ነው

ቲክቶክ ላይ ኢንስታግራም ላይ ሁሉም ላይ እኮ ነው። ወንድምላችሁን በቃ ይሄን ነገር አታውጡ፣ ስለምናችሁ ምንም ሆናል ምንም አደርግላችኋለሁ። በቃ እሺ፣ እሺ፣ በቃ የምናወጣው ፋይል የለም። ግን ነገር አይዞሽ፣ ከጎንሽ ነኝ ብለሻት ነገሩን አረጋጊ